ሀንዬ አያት በስተመጨረሻ ከትውልድ ሀገራቸው ወደ ሀንዬ ጋ ወደ ሜላት ጋ መጣች። አያትየቱ ገና ሀንዬን እንዳየቻት በጣም ነበር ደስ ያላት። የኔ ልጅ ብላ እቅፍ ነበር ያደረገቻት። ሰዎቹ ግራ ተጋብተዋል። እንዴ አብደዋል እንዴ እንዴ መስፍን መቶ ሃናን ማቀፍ እናቴ መታ ሃናን ማቀፍ እያለች ወይዘሪት ሜላት ጭራሽ ጨለለች። እንዴ ልጄ ይችናት፣ ልጄ እኔ አውቃታለሁ የልጅጅን ሀኒዬን ትንሽ ትንሹና በደንብ አድርጌ ነው የማውቃት፣ እና የኔ ልጅ ይችናት ብለው በጣም እቅፍ አድርገው ፍቅራቸውን ገለጹላት። ይህን ያህል ዓመት ድረስ የት ነበርሽ? እኔ ኮ ያላንቺ አይሆንልኝም ገና ህፃልች ሁነሽ ያኔ አያቴ አያቴ እያልሽ እንደው ተይም ብቻ እያሉ በጣም አያትዬቱ በጣም ተደመሙ። ብቻ ግን እጅጉን ደስ ብሏቸዋል። ይህንን ያየችው እርግብ በጣም በመናደድና ከመጨሷ የተነሳ ምንድን ነው አሁንስ እዚህ ቤት አንዳቸውን ስወጣ አንዳቸውን ቸውን ስወጣ አንዳቸውን ደግሞ ያሁን የምን ኮተት ነው እስኪ አሁን እዚህ አያትየቱ የመጣችው እያለች በጣም እርግብ ታናደደች። አቶ መስፍን ሀንዬን ይዤ ወደ ውጭ ሀገር እሄዳለሁ፣ ሀና ልጄና ልጄ ናት፣ ዲኤንኤው አይመለከተኝም፣ ዲኤንኤው ያም ይሁን ይህ ነገር ግን ልጅን ይዤ እሄዳለሁ፣ አንቺ የራስሽ ጉዳይ ነው፣ መቀየር አትፈልጊም በቃ ብሎ ከባለቤቱ ከሜላት ጋር ተጣላ። ሜላትና መስፍን በጣም እየተጨቃጨቁና ትዳራቸው አደጋ ላይ በፊትም አደጋ ላይ ነው። አደጋ ከመድረሱ ወይዘሪት ባዩሺ ገና የሀንዬን አያት ስታይ በድንጋጤ ልቧ ጸጥ አለ። በጣም ያሳዝናል። ደሞ ይቺ ከየት ነው የመጣችው? ቆይኔ እንዴት አድርጌ ነው ይህን ሁሉ ፈተና አልፌ እርግብን የእነሱ ልጅ መሆኗን የማስመሰክረው እያለች በጣም ግራ ተጋብታለች። ዶክተሩ አሁን ላይ ሀንዬ እኔ ዶክተር ነኝ ስላለችው በጣም ግራ ተጋብቷል። ምክንያቱም ይሄ ነገር ከተነቃብኝ ገንዘቡ ቀርቶብኝ እስር ቤት እንደምበሰብስ አውቀዋለሁ። ቆይ ምን ይሻለኛል እያለ በጣም ግራ ተጋብቷል። ወይ ጉድ! ምላሴ ምላሴ! እናቱን ካመንሽ መኝ ካላመንሽ ግን ለእኔ እህቴ ሀና ነች እንጂ እርግብ አይደለችም፣ በማለት ከእናቱ ጋር ተጣላ። በቃ እንደውም ካልሽ ካባዬ ጋር ውጭ አገር ሄዳለሁ። አንቺ የሚሉሽን አትሰሚም እማየ፣ ብለው እርግብ። ከእርግብና ከሀና መምረጥ አለብሽ። ቆይ ለምንድን ነው ሀናንስ እንደዚህ የምታሰቃያት እንደዚህ የምትናገሪያት? ቆይ ምን ታርግሽ እንዴ? ምንም ነገር ከእናንተ አልፈልገውም። እውነታውን ነው የምፈልገው፣ ነገር ግን እውነታው ደግሞ እኔ የእናንተ ልጅ ነኝ። እንዴት መረጃዬ እንደተሰረቀና እንዴት እንደሆነ አላቅም እንጂ የእናንተ ልጅ ነኝ። ለምንድን ነው እማታምኑኝ? እያለች ሀንዬ ዛሬስ በጣም ብሶባት በጣም በጣም አዝና ተናገረች። ወይዘሪት ሜላትን ወይዘሪት ሜላት በቅርቡ መጨለሉ አይቀርም ምክንያቱም ለእርግብ ያሳለፈችውን ነገር በሙሉ እየነገረቻት ነበረ አልጋውን እያነጠፈችላት ወይኔ እኔም እኮ ወጉ ደረሰኝ እና እኔ ላንጥፍልሽ ማለት ጀመርሽ አይደል እርግብ ብዬ ስትላት እማዬ እርግባት ወይም ብዬ ሸለብ በጣም ይቅርታ ሀኒ እሺ ሀሴትዬ ግንማ ወጉ ደረሰኝ ስት ማለት ከዚህ በፊት ሰላምዬ አለች አይደል እንደ ሀና ሁለታ ሰራተኛ ሁና እንኳ ብትገባ ስላት ውይ ውይ እሷ አኮ ገንዘብ ይሰጣታል ትጨፍራለች ትመጣለች ትተኛለች እከሌ ምንሰራ እከሌ ምንበላ እናቴ እንዲህናት ብላ አስባልኝ አታውቅም ነበረ ምን አዎ እንግዲህ እንደዛ ነው የኔ ልጅ በእርግጥ እኔም ለአስራስድስት አመት ሀሴትየን በመጠበቅና ሀሴትየን በመመኘት ለልጆቼ ፍቅር አልሰጠኋቸውም ነበር ለዛም ይመስለኛል ብቻ አሁን አንቺ ሙሉ አድርገሽዋል። እያለች እማዬ፣ በቃ አሁን ስላለፈ ነገር እንድታስቢና እንድትቆጪ አልፈልግም። ያለፈው አልፏል። ለወደፊቱ ግን እኔ ያለሁኝ እያለች እርግብም አልጋውን ማንጠፍ ጀመረች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴ ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ቪዲዮዬን እስከ መጨረሻው አይታችሁ በአክብሮት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማን ነው ደስ ያለው የሀንዬ አያት በመምጣቷ? ምክንያቱም ሀንዬ እንግዲህ ባለ ዘመድ ብዙ ሆናለች፣ ሀብታም ሆናለች። አባቷም ያው ለጊዜው በሕክምናው በጣም ቢቸገርና አበሳም ቢገጥመውም ዶክተሩ ከዚያ ከሆስፒታል እንዳይወጣ እንደውም የማይሆን መድኃኒት እየሰጠው ነው ያለው። ለምን ብትሉ ወይዘሪት ባዩሺ አባቷ ከህክምናው ከወጣ ቶሎ የዲኤንኤውን እንደምንም ብላ ሀንዬ ሁሉንም ነገር ስለምታወጣጣው እንዲታወቅባት አልፈለገችም። የሀንዬን ጭንቅላት መስረቅ ስለፈለገችና ሀሳቧን መስረቅ ስለፈለገች አሁን ላይ የምታደርገው ድርጊት አባትሽ እንደታመመና በጣም ብዙ ሺህ ብር እንደሚያስፈልገው ለዶክተሩ ይህንን ለሀና መናገር አለብህ ብላ ዶክተሩን እያስፈራራችሁ ስለነበረ ሀንዬ ደግሞ አሁን ቤተሰብ የሚለውን ትታ ወደ አባቷ ሀሳቧ እንዲዘረዘር እያደረገች ነው ጆሮ ጆሮ እንግዲህ ጓደኛው ተምች በመጥፋቱ ቆይ ምንድን ነው ያንንስ ብር ደግሞ ከየት አንጥቶ ነው እየሰጠኝ ምንስ ችግር ውስጥ ገብቶ ነው እንደገና ደግሞ እስር ቤትስ ገብቶ ይሆን ወይ እያለ በሀሳብ ደፋ ቀና እያለ በጣም እያሰበ ይገኛል። ሰላም ሰላምዬ፣ እኔ ምንም ሆነ ምንም እህቴ አንቺ ነሽ። ከእርግብ ጋር እውነት ለመናገር ምንም እየተስማማን አይደለም። ሲቀጥል እርግብ ከመጣች በኋላ እናቴ እንደ ድሮ አይደለችም። እኔንም ትሪት ከማረግ ይልቅ ምላሴንም ትርኢት ከማረግ ይልቅ እሷ ላይ ነው ሁሉ ነገሯ ያለው። ብቻ ተይኝ እስኪ ሀንዬ፣ አሁን ይሄን ቤተሰብ ቤተሰብ ነው ትይዋለሽ? እያለች ለሀንዬ እየተናገረች ነበር። በነገራችን ላይ እኔ በቤተሰብ መካከል መግባት አልፈልግም፣ ነገር ግን ያው አላድል፣ አንቺም ልጇ ነሽ፣ ምላሴም ልጇ ነው፣ እርግብም እንደዛው። ታይ አንቺም እኮ ነገ ጧት ልጅ ልትሆኝ አይደለም? እንደውም ዛሬ ምግብ መስራት አያስፈልግም ብላ ሰላምዬ ስትላት አልገባኝም ለምንድን ዲኤንኤው ሲመጣ አሁን የኛ ልጅ አይደለሽ ሌላ ሰራተኛ ይመጣል አሊያ ደግሞ እርግብ የኛ ሰራተኛ ልትሆንም ትችላለች ምን ይታወቃል የአምላክ ስራ ነገር ግን ይኸውልሽ ሀንዬ ምንም ይሁን ምንም አንቺ እህቴ ነሽ ደሜ ከደምሽ ተዋህዷል ብላ ስትላት ሀንዬ አመሰግናለሁኝ ሰላምዬ ነገር ግን እኔ እውነትን ይዤ ስለምጓዝ ይህም አምሎ አምላክ ጥሎ አይጥለኝም፣ በማለት መለሰችላት። ለአቶ ኖላዊ ሀንዬ እንደ ምን ሆነሽ ነው የኔ ልጅ እንደው ሰሞኑን ከስተሽብኛል ሽብኛል ጠቁረሽብኛል ብለው ሲሏት፣ አባዬ ምንም አልሆንኩም፣ ነገር ግን ምን ሆንሽ ብለህ ከምጠይቀኝ ይልቅ እንድጸልይልኝና እፈልጋለሁኝ። እንዴ፣ ነገሩን ሳላውቀው እንደ አባዬ እኔን አታምነኝም። እኔ መጥፎ ነገር ውስጥ የምወርቅ ይመስልሃል እንዴ? እሱም አይመስለኝም የኔ ውድ ልጅ። እና ታዲያ እንደዛ ከሆነማ ለአንተ ዝም ብለህ ጸልይልኝ፣ በማለት አባቷ ታፋ ላይ ወርቃ ሀንዬ ማልቀስም ማዘንም ጀመረች። አቶ ኖላዊ ወይኔ ልጄ ደግሞ አሁን ማን ተናግሮብኝ ሆን ማን አስከፍቶብኝ ሆን በማለት በጣም እያሰቡና እያዘኑ ይገኛሉ። በሌላ በኩል ወይዘሪት ሜላት ታያለሽ እንግዲህ እያለች ለወይዘሪት ባዩሽ እያወራቻት ነበረ። እኔ እኮ ልጄ እርግብ መሆኗን አውቃለሁ ነገር ግን ያው ልጆቹና ባለቤቴ ስለፈለገ ነው እንጂ ጭራሽ እሷ ጓደኛዬ ናት ብላ። ሜላትማ ሁሉንም ነገር ለባዩሺ ታወራት። አለይ ትዳራችንን አብረን እንደ ድሮው እናርገው እንቀጥል ያለውን ሁላ የቤቷን ገመና ለጓደኛዋ ስታወራ እሷ ደግሞ የውስጧን በውስጡ አድርጋ ከላይ እያማቻት ነበር ነበር እኔ ምን አገባኝ፣ ትዳርሽ ሰመረ አልሰመረ፣ እኔ የምፈልገው ገንዘብሽንና ህክሽን ምን አገባኝ እኔ እያለች ወይዘሪት ባዩሽ በውስጧ እያወራች ትገኛለች። እንደው የወይዘሪት ባዩሽ ነገር በቅርቡ እንደሚጋለጥ ተስፋ አደርጋለሁ። እርግብን ቢሆን ሀንዬን አሁን ቁም ስቅሏን እያሳየቻት ትገኛለች። እኔ ነኝ በምን መረጃ ነው ልትረቺኝ የምትችይው? ብላ ስትላት እኔማ እውነትን ይዤ ነው። አንቺ ግን ቆይ ለምንድን እንደዚህ አደረግሽ? ገንዘብ ፈልገሽ ነው ወይስ ደግሞ እኔን ከዚህ በፊት ታቂኛለሽ? እያለች ሀንዬ በጣም እየተናገረቻት ነበር። እሱን አይመለከትሽም አለች። እኔ ሲመስለኝ ያኔ የራሱ ኬክ እንዲገዛልሽ ለእናትሽ ንገሪ ብላ እንድትጠፋ ያደረገቻት ወይዘሪት ባዩሽ ትመስለኛለች። ካልሆነ ግን እንዴት አድርጋ ታሪኩን አቃ ይህን ሁሉ መረጃ ከእርግብ ጋር ልትሰርቅባት ፈለገች። ብቻ ግን ይሄ ነገር ለእኛም ጥያቄ ነው። ነገ ዲኤንኤው ይወጣል፣ አብረን እናያለን።